ጠንስጥልን ውድ ተመልካቾቻችን የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ቀጥሉ። እያንዳንዱ እንቅስቃሴ፣ እያንዳንዱ የምታደርጉት ነገር ትልቁን ቦታ ያለው ዩቲዩቡን ወደፊት ሊያራምድ የሚችልና እኔንም ትልቅ ኃላፊነት የሰጠ በመሆኑ እያንዳንዱን እንቅስቃሴ አጠናክራችሁ እንድትቀጥሉ አሁንም እንጠይቃለን። የእናንተ ተሳትፎ፣ የናንተ እንቅስቃሴ እጅጉን ኃይል ጉልበት ስለሚሆን ወደፊት ለመራመድም ትልቅ ቦታ ስላለው ትልቅም ስለምናደርገው የእናንተ እያንዳንዱ እንቅስቃሴ፣ ኢንቦክስ የምታደርጉት፣ የምትጽፉት ኮሜንት፣ የምታደርጉት ሁሉም ነገር ግምት ውስጥ ይገባል። እጅጉን አመሰግናችኋለሁ። እንደተለመደው ቢኒያም ካሴ ነኝ። የጋዛ ጥቃት በምድር ኃይሉ የከፋ ሆኗል ማለትም በእስራኤል የሚፈጸመው በእስራኤል ላይ ከየመን የተወነጨፈ ሚሳይል ጉዳት አድርሷል የቤንጉሪዮን አየር ማረፊያ ጫና ውስጥ ገብቷል እስራኤል አክሽፈዋለሁ በሚል ሀሳቧን ገልጻለች የማለዳውን ጥቃት የሶሪያው አልሻራ በቱርክ ከኤርዶሃን ጋር ተገናኝተዋል ኤርዶሃንም በእስራኤል ላይ የተለመደ ዛቻቸውን ዝተዋል ወይም አስቀምጠዋል የሚሉ መረጃዎች አሉ እነዚህን ሰፋ አድርጌ የማስመለክታቸው ይሆናል በእስራኤል ላይ የተሰነዘረው ጥቃት ዛሬ መነጋገሪያ ሆኗል። የእስራኤል ጦር ከየመን የተወነጨፈብኝን ሚሳይል አክሽፋለሁ ቢልም ጥቃቱ ትልቅ መልእክት ለእስራኤል የሰጠ ነው በሚል በርካቶች ሀሳባቸውን በመካከለኛው ምስራቅ ፖለቲካ ሲያራግቡ ትውለዋል። እስራኤል እንደምትለው ከሆነ በተወሰነ የሀገሪቱ ክፍል ያደጋ መጥቷል። ድምፅ ሰጪ ደውሎች ሳይረንስ ማስጠንቀቂያ ድምፅ ሲሰጡ አድሯል ማለዳ። አሁን ደግሞ ሚሳይሉ የአየሩን ክልሉን ጥሶ ገብቶ አደጋ ለመፍጠር ችሏል ተብሏል። ዘ ታይምስ ኦፍ እስራኤል በኢየሩሳሌምና በዌስት ባንክ እንዲሁም በሙት ባህር በኢላት አካባቢ የማስጠንቀቂያ ምልክት ሰጪ ደውሎች ተጠንቀቁ የሚል መልእክት አስተላልፈዋል ሲል በግልጽ ዘግቧል። በርካቶች ከተለያየ የፖለቲካና ወታደራዊ አካሄድ አንጻር ለመመንዘር ቢሞክሩም ሁኔታው አሳሳቢ መሆኑን ለራሷ ለእስራኤልም ትምህርት የሰጥ አድርጎታል። እስራኤል በጋዛ የምትፈጽመውን ጥቃት እስካላቆመች የቤንጉሪዮን ዓለም አቀፍ አየር ማረፊያ ሳይቀር ኢላማ ውስጥ ይገባል በሚል ሁቲዎች ጥቃታቸውን አጠናክረው መቀጠላቸው አይዘነጋም። በቀናት ውስጥ ከአምስት በላይ ሚሳይሎች በእስራኤል ላይ የተወነጨፉባት ሲሆን አይዴፍ ወይም የእስራኤል ጦር ሁሉንም አየር ላይ አክሽፌያለሁ ብሏል። የእስራኤል የአየር መከላከያ ስርዓት ኤር ዲፈንስ ሲስተም ይህን ነገር እንዳደረገ ተነግሯል። የማለዳውን ጥቃት በተመለከተ በርካቶች ከተለያየ የፖለቲካና የወታደራዊ ግንዛቤ አንጻር ለመመልከት ቢሞክሩም ለጠቅላይ ሚኒስትር ቤንያም ኔታኒው ግን ከባዱ መልእክት ሆኖባቸዋል። እንዲህ አይነቶቹን እንቅስቃሴ ከፖለቲካ አንጻር በተለያየ የፖለቲካና የወታደራዊ አካሄድ ግንዛቤ አንጻር ለማየት መሞከር እንደሚያስፈልግ የአልጀዚራ ዘገባ በግልጽ ይጠቁማል። ከህዳር 2016 አንስቶ ከ500 በላይ እስራኤል ላይ ጥቃት የሰነዘረው ሁቲ አሁን አስቸጋሪውን ሁኔታ ከቀይ ባህር እስከ እስራኤል ተላቪቭ እስከ ሰሜናዊ እስራኤል እንዲሁም በኢላት በኩል በደቡብ በኩል ጥቃት እያደረሰ መቀጠሉ አነጋጋሪ ሆኗል። እስራኤልም ከባዱን ጥቃት በሆዲዳህና በአራስ አካባቢዎች እስከ በበአል መንደብ በመምጣት ጥቃት መሰንዘሯ የሚታወስ ነው። የሁለቱ ኃይሎች ውጥረት የሚረግበው በጋዛ ያለው ሁኔታ ሌላ መልክ ወይንም ደግሞ መፍትሄ ሲሰጠው ሰላም ሲወርድ እንደሆነ ይነገራል። ያም ሆኖ ግን የእስራኤል ጦር እጅግ አስቸጋሪና ውስብስብ የሆነ የፖለቲካ እንዲሁም የወታደራዊ አካሄድን በመከተል እርምጃ በመካከለኛው ምስራቅ ከየመን እስከ ኢራን ሊወስድ እንደሚችል መረጃዎች ይወጡ ይገኛል። የአሜሪካው ሴንትኮም ማለትም ማዕከላዊ እዙ ከኢራን እስከ ሳውዲ አረቢያ ረምሬቶች፣ በጠቅላላው መካከለኛው ምስራቅን የሚቆጣጠረው ኃይል እስከ ኤዥያ ጭምር በርካታ ጥቃቶችን ከዚህ በፊት በሁቲዎች ላይ ሲፈጽም ነበር። በቀይ ባህር ላይ በተለይ ተደጋጋሚ ጥቃት እንዲሁ፣ ይህ ኃይል የአሜሪካው ሴንትኮም ጥቃት ሰንዝረዋል። አሁን ግን ሁቲዎች ጋር እንደመታረቅ አድርጓቸዋልና እስራኤል ብቻዋን ከየመን ሁቲዎች ጋር ልትጋፈጥ እንደምትችል ይነገራል። ያም ሆነ ግን ያለ አሜሪካ እስራኤል ምን ልታደርግ ትችላለች? ምላሹ ግልጽ ነው። ታዲያ እንዲህ አይነቱ የፖለቲካና ወታደራዊ ውጥንቅጥ ባለበት አጋጣሚና መካከለኛው ምስራቅ እስራኤል እጇን አጠጥፋ እንደማትቀመጥ ማሳያዎቹ የበዙ ሆነዋል። በ21 ሺ ዘጠኝ መቶ ስኩዌር ኪሎሜ ሜትር ስፋት ባለው ቦታዋ ላይ ከባድ የአየር ልምምድ ላይ በመሆኗ ነገሩን በግልጽ የሚያስቀምጥ ያደርገዋል። የሁቴዎች ጥቃት የብሪታንያ አየር መንገድ ስራውን እንዲያቆም ማድረጉ የሚታወስ ነው። እስከ ሰኔ መጨረሻ የብሪታንያ አየር መንገድ ወደ ቴላቪቭ አሊያም ወደ ቤንጎሪዮን አየር ማረፊያ የሚያደርገውን በረራ እንደሚያቆም በግልጽ አስቀምጧል። ከዚህ በፊት ሚያዚያ ላይ የጀመረውን እስከ ሰኔ መጨረሻዎቹ ለማራዘም ተገድደዋል። ለዚህም ነው ሁቴዎች የፈጠሩት ጫና የዋዛ አይደለም እየተባለ የሚገኘው በዛሬው ጥቃት ደግሞ የቤን ጉሪዮን ዓለም አቀፍ አየር ማረፊያ ጫና ውስጥ ገብቶ ነበር። በእርግጥ አሁን ወደ ስራ ተመልሷል፣ መደበኛ እንቅስቃሴ ላይ ነው ቢባልም ከዚህ ቀደም የነበረውን መልእክት በግልጽ ያስቀመጥ አድርጎለታል። ሌመን ሁቲ ከአዘርባጃን ባኩ የተነሳው እንዲሁም የተለያዩ እንቅስቃሴዎች ሲያደርጉ የነበሩ አየሮች በዛ አካባቢ መንቀሳቀስ አቁሞ ነበረ። በዌስት ባንክ የግድ ዊዝ አውሮፕላን ለመንቀሳቀስ አሊያም ደግሞ ከቴልአቪቭ አቅጣጫ ቀይሮ ሄዶ ነበር ተብሏል። ጣና ውስጥ እንደገባ የሚያሳይ ነው። ከዛም ባሻገር የእስራኤል ሁለት ከያስጀቶች አካባቢውን ማለትም ከነበሩበት አጋጣሚ አሊያም መስመራቸውን ጠብቀው ወደ አየር ማረፊያው ከመሄድ የተለያዩ አቅጣጫዎችን በዌስት ባንክ ጭምር ለመቀየስ ተገደው ነበር። ለዚህም ነው እጅግ አስቸጋሪ ነው እየተባለ የሚገኘው ከዌስት ባንክ፣ ከቴልአቪቭ፣ ከኢየሩሳሌም ና ከተለያዩ አካባቢዎች በተጨማሪ ላይ በነጌብ በረሃ በደቡባዊ እስራኤል በኢላት ከባድ የተጠንቀቁ ድምፅ ደውሎች አሰምተው ነበረ። እጅጉን አስቸጋሪ እንደሆነ የሚጠቁም ነው ተብሏል። በሄብሮን አካባቢ የሚሳይሉ ፍንጣሪ አስቸጋሪ ሁኔታን ይፈጥራል ቢባለም በሰዎች ላይ ግን ምንም አይነት ጉዳት አላደረሰም ተብሏል። ሄብሮን ላይ ፍንጥርጣሪው አሊያም አስቸጋሪው ሁኔታ የሚሳይሉ ስብርባሪ እንደወደቀ ግን የእስራኤል ጦር አይዴፍ በግልጽ አስቀምጧል። የጋዛው ጥቃት እየከፋ በሄደበት አጋጣሚ ከውቲዎች በኩል የሚሰነዘረው ጥቃት በእስራኤል ላይ እየበረታባት ነው። በእርግጥ እስራኤል አሁን በተለያዩ ኃይሎች ጫና ውስጥ ብትሆነም ብቻዬንም ብቆም ማንንም ይሁን ማን ስጋት የደቀነብኝን ሁሉ አወድመዋለሁ አሊያም አሸንፈዋለሁ በሚል የሙጥኝ እንዳለች ነው። ጠቅላይ ሚኒስትር ቤንያም ኔታኒያሁም ከዚህ የፖለቲካ ቅኝት አንጻር ምንም አይነት ወደ ኋላ የምንለው ነገር የለም በሚል በግልጽ አቅማቸውን አስቀምጠዋል። የዚህ ሁሉ ውጥረት መነሻ ደግሞ ጋዛ እንደመሆኑ መጠን የጋዛ ጉዳይ ሰላም መውረድ አለበት፣ በጋዛ የሰላም አየር መንፈስ አለበት የሚለው ውሃ የሚያነሳ ሆኗል። የእስራኤል የምድር ጦር በጋዛ ላይ ከባድ የጦር ከባድ ጦር መክፈቱ ዘመቻውን ማስፋቱ አንደምታውን ውስብስብ እያደረገው መጥተዋል። ታዲያ ከብሪታንያ ፈረንሳይና ካናዳ ተቃውሞም ገጥሟቸዋል። ጠቅላይ ሚኒስትር ቤንያም ኔታኒው የጋዛው ሰቆቃ መቆም አለበት የሚል ጥሪ ቀርቦላቸዋል። ኃላፊነት መውሰድም አለባቸው እርምጃ ወይም ተጨባጭ አይነት ነገር እርምጃ እንወስድባቸው እንችላለን በሚል ሀሳባቸውን በግልጽ አስቀምጠዋል። ብሪታንያ ፈረንሳይና ካናዳ ማለት ነው። በሺዎች የሚቆጠሩ በፍልስጤም ውስጥ ተቀብረዋል አሊያም ደግሞ እንዲሁ በፍርስራሽ ውስጥ ወድቀዋል የሚል ሀሳብ እየወጣ ይገኛል። እጅግ አሳሳቢ ከመሆኑም በላይ ብሪታንያ ፈረንሳይና ካናዳን የመሳሰሉ ሀገራት ለእስራኤል ጀርባ ለመስጠት መሞከራቸው እነኔታኒውን አበሳጭቷቸዋል። ኔታኒው ደግሞ ብቻ ችን ነበርን ከዚህ በፊት። አሁንም ብቻችንን ሆነን የፈለግነውን እናደርጋለን በሚል የሙጠኝ ብለዋል። ወይንም የጦር ኃይላቸውን ተማምነው የመቀጠል ፍላጎት እንዳላቸው በግልጽ ያስቀምጣል። ከሰባ ሺህ በላይ ህጻናት የምግብ እጥረት ማልኑትሪሽን እንደገጠማቸው የመንግስታቱ ድርጅት የምግብ ፕሮግራም በግልጽ ማስቀመጡም የጋዛው ሰቆቃ የከፋ መሆኑን የሚናገር ያደርገዋል። ይህ ባለበት ሁኔታ ታዲያ ሐማስ እጅ መስጠት አሊያም ከጋዛ መውጣት እንዳለበት እነ ማህሙድ አባስ የፍልስጤሙ ማለትም የራማላው ሀሳብ ቢሰጡ ቢሰጡም የሚሰማ አልሆነም። ባህኒ ዩኑስ አካባቢ ቃሳን ብርጌድ በእስራኤል ጦር ላይ ጥቃት ሰንዝሬ ወይም ውስብስብ ዘመቻ ሰርቼ ውጤት ያለው ጉዳት አድርሻለሁ እናም ልክ የሆነ የፖለቲካ ኬድና ወታደራዊ አቅም ፈጥሬያለሁ ብሏል። ከአምስት መቶ እስከ ስድስት መቶ ጭነት ወይም ትራክስ ለጋዛ ሰዎች እንደሚያስፈልጋቸው አንራ የመንግስታቱ ድርጅት ማለት ነው ለፍልስጤማውያን መልሶ መቋቋምና ስደተኞች ድርጅት ሀሳቡን እያስቀመጠ ይገኛል። ያም ሆኖ ግን እስካሁን የገባው እዚህ ግባ የሚባል አይደለም። ከሳምንት ጀምሮ እንኳን ሶስት መቶ አምስት በላይ ናቸው የገቡት። ይህ ባለበት ሁኔታ አስራ አምስቱ ደግሞ መዘረፋቸው እንዲሁ አነጋጋሪ ሆኗል። ለዚህ አይነት ፖለቲካዊና ወታደራዊ ውጥረት አካሄዱ ደግሞ አንዳች ሁኔታዎች በዛ አካባቢ መፈጠራቸውን ይጠቁማል በሚል ፖለቲካዊ አንደምታ ያለው መግለጫ ከሁቲም፣ ከመካከለኛው ምስራቅ ኃይሎች እንደ ኢራን ካሉት እየወጣ ይገኛል። ኢራን ግን የተለያዩ ሀሳቦችን ለማጋራት ብትሞክርም በእስራኤል ጦር ላይ እርምጃ የምትወስድ ከሆነ ዋጋ ትከፍላለች የሚል ግልጽ የሆነ አቋም ከእስራኤል ፖለቲከኞች በኩል እየወጣ ነው። ይባስ ብሎ እስራኤል ለጦርነት ዝግጅት ላይ እንደሆነች ተነግሯል። ምናልባትም በእስራኤል ላይ ዛሬ የተሰነዘረው ጥቃት አንዳች ትርጓሜ አለው ወይ ተብሎ ከታሰበ ትርጉም ያለው ቢሆንም የእስራኤል ጦር ደግሞ አደገኛውን ጥቃት በጋዛም በየመንም ለመፈጸም ዝግጅቱን እንዳጠናቀቀ እየተነገረ ይገኛል። በእርግጥ የጋዛው እንኳን አስቸጋሪ በሆነ መንገድ ሰብአዊነት አደጋ ውስጥ ገብቶ ጥቃቱ ቀጥሏል። የመን ላይ ግን 1700 ኪሎ ሜትሮችን ተጉዞ ጥቃት የመሰንዘር ስለሆነ ከአየር ጥቃት እየተሻገረ ለ ይሆን እንደሚችል ይነገራል መካከለኛው ምስራቅ ዛሬ ውስብስብ አኬድ ላይ እንደሆነ ግልጽ በሆነበት አጋጣሚ አልጁላኒ ማለትም የሶሪያው በቱርክ የተለያዩ ሀሳቦችን ማንሳት ችለዋል የሶሪያው ጊዜያዊ ፕሬዚዳንት ቱርክ መግባታቸው ሳያንስ የሶሪያው ፕሬዚዳንት አህመድ አልሸራ ከቱርኩ ፕሬዚዳንት ረሲብ ጠይብ ኤርዶሃን ጋር በተለያዩ ጉዳዮች ላይ መምከራቸው ለእስራኤል ስጋት ሆኖባታል በተለይም ረሲብ ጠይብ ኤርዶሃን እስራኤል ላይ ዝተዋል በተደጋጋሚ ጊዜያዊ ፕሬዝዳንቱ ወደ ቱርኪያ ያቀኑት አሜሪካና አውሮፓ ጉልበትን የመሳሰሉ ኃይላት በሶሪያ ላይ የጣሉትን ማዕቀብ ለማንሳት ውሳኔ ባሳለፉበት ወቅት መሆኑ ፖለቲካዊ አንደምታውን ከፍ ያደርገዋል። አንካራ ደማስቆ ላይ ተጥሎ የነበረው ማዕቀብ መነሳቱን በበጎ እንደምትመለከተው ፕሬዚዳንት ረሲብ ጤብ ኤርዶሃን ለአልጁላኒ ነግሯቸዋልም ተብሏል። በሌላ በኩል እስራኤል በሶሪያ ግዛት ውስጥ የምታደርገውን መስፋፋትና ወታደራዊ እንቅስቃሴዎች ረሲብ ጤብ ኤርዶሃን ተቃውመውታል። ያ ማለት እስራኤል በጎላን ተራሮች ላይ የመስፋፋት እንቅስቃሴ ውስጥ ነች ከ1967 ቱ ድንበር በመሻገር ጥቃቷንም ማጠናክራለች፣ ግዛቶችንም ይዛለች በሚለው ነው ኤርዶሃን ማሳሰቢያ ሰጥተዋል። ከዚህ በፊት ጦር እስከ ማዝመት እንደርሳለን ማለታቸውም የሚዘነጋ አይደለም። በእርግጥ የእሳቸው ሀሳብ ብዙ ጊዜ ከዛቻ አይሻገርም ቢባልም ያ ማለት ቱርክ ያለችበት ቀጠና በኤዥያና በአውሮፓ መካከል እንደ ድልድይ የምጠቀም በመሆኑ ፖለቲካዊ እድሉ ወይም ስትራቴጂክነቷን ከፍ በማድረጉ ኤርዶሃንም ፖለቲካቸው አንዴ ወደ አውሮፓ፣ ሌላ ጊዜ ወደ ኤዥያ፣ ሲፈልጉ ደግሞ ወደ አረብ ካሻቸው መካከለኛው ምስራቃዊ በመሆኑ ለመተርጎም አስቸጋሪ አድርገዋል። በእስራኤል ላይ ከአያቶላ አሊ ሃምኒ ባሻገር እንደ እሳቸው የዛት የለም እና አያቶላ አሊ ሃምኒ እርምጃ እስከ መውሰድ ደርሰዋል፣ አሊያም አቅማቸውን አሳይተዋል። ኤርዶሃን ግን ኢየሩሳሌም ገብተን ሁላ እንዋጋለን ከማለት የተሻገረ አንዳች አይነት መሬት ላይ ጠብ የሚል ለጋዛ ሰዎች የሚሆን ተስፋ ከመስጠት የተሻገረ ነገር የተሻገረ ጉዳይ የላቸውም። ለዚህም ነው የቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶሃን በተደጋጋሚ በእስራኤል ላይ ቢዝቱም ምን ሊያመጡ ይችላሉ የሚል ጥያቄ ከፍልስጤማውያን በኩል እየተነሳ የሚገኝባቸው። ቱርክ በተገኘ አጋጣሚና በተለያዩ ሁኔታዎች ሁሉ የእስራኤልን ድርጊት ማውገዟ እንደምትቀጥልበት ከፕሬዝዳንቱ ቢሮ የወጣ መረጃ በግልጽ አስቀምጧል። ሁለቱ መሪዎች በጋራ ጉዳዮቻቸው ላይ የመ የሚመከሩ ሲሆን በሚስጥር የተደረጉ ጉዳዮችም እንዳሉ ተነግሯል። የስርኩ የውጭና የመከላከያ ሚኒስትሮች ለመገናኛ ብዙሀን ይፋ ባልተደረገው ስብሰባ ላይ ተሳታፊ መሆናቸው ይህን በግልጽ የሚያስቀምጥ ነው። ፕሬዝዳንት አህመድ አልሻራ ዶናልድ ትራምፕን በሪያድ ሳውዲ አረቢያ ማግኘታቸውን ተከትሎ ወደ ቱርክ አቅንተዋል። ትክክለኛ የዲፕሎማሲ መንገድ ላይ እንደሆኑ አልጁላኒ በግልጽ ቢያስቀምጥም ከእስራኤል በኩል ያለውን ጥቃት ግን ደማስቆ ድረስ ገብታ እስከ መምታት ላይታደግ እንደሚችል ግልጽ ያደርገዋል። ይህ ሁሉ ውስብስብ የፖለቲካ ሂደት ባለበት አጋጣሚ ሁቲዎች በእስራኤል ላይ ጥቃት መሰንዘራቸው የዳዊት ቤንጉሪዮን አየር ማረፊያንም ጫና ውስጥ ማስገባታቸው እስራኤልም በኢራንም በየመን ሁቲዎች ላይም ጥቃት ሰነዝራለሁ ማለቷ መካከለኛው ምስራቅ ከትላንቱ ዛሬ የተባባሰ የፖለቲካ ውጥረት ውስጥ ሊገባ እንደሚችል ግልጽ ማሳያ ተደርጎ ይወሰዳል።